እሺ በቪዲዮ ግዴታ እኔ እኔ እኔ በቪዲዮ መሆናም አለበት እና የበለጠ ድምፅ ያሸንፋል ማለት ነው። ስለዚህ አሁን በቮይስ አጋቢን የምትሉ አንድ ቁጥር አይ ቪዲዮ መብራት አለበት የምትሉ ሁለት ቁጥር ሌትስ ጎ። አሁን ምን ይሻላል መሰለሽ፣ ሁለቱ ገቡና ያወራሉ አይደል እንደዛ ነው መሰለኝ፣ አይደል ነገሩ። ልክ እንደተስማሙ ሲታወቅ አብሮ አትያቸው። አይ ባይሳካስ ሄደውም ላይ ቢግባቡ እና ባይሳካስ፣ ይሄ ልጅቷ ያለችው ነገር ሐሳማት ሲሰሙ ባይሳካ አንቺ ስንት እኔ ተሞከረልሽ እንድትባል አትፈልግም። እየመጣች ቪዲዮ እያበራች ባል ይፈለግላት ከዛ ካልተሳካላት ደግሞ ከዛ ጋርም ካልተሳካ ከዚህ ጋርም ካልተሳካ ከዚህች ጋር ሁሌም ፌል ያደርጋል ብሎ ሰው እንዳይላት። ቦቱ እንትን በአብሬው ረሃቡ ቮይስ አይሆንም ማሬ፣ ቮይስ አይሆንም። ለምን በድምፅ እንዴት ይሆናል? እ አስረዳሻለ ራሳቸው በእንትን ይላሉ ራሳቸው ተጠባብሰው እዚህ ተያይዘው ይገባሉ ወደ ውስጥ። ከዛ በውስጥ ቪዲዮም አብርተውም አወርተውም ራሳቸው ይጨርሳሉ። ገብቶሻል? ቪዲዮ ከሌላቸውስ ፒክቸር በምን ተያይተው በድምፅ ብቻ እንዴት ሊሆን ይችላል? እዚ ጋር ተደራረጉ ቁጥር በውስጥ ይቀያ ሞ ቪዲዮ ኮል ያወራሉ በምንም ይጨርሳሉ። ራሳቸው እዛው ለመጀመሪያ ጊዜ ለመመቻቸት። አዎ ሳያያት በድምጿ ብቻ ከዛዛ እዛ ጋሽ ብለው ከሄዱ በኋላ አረ በእናትሽ ብሎ ቢመጣ ስ ወይሷ ደግሞ አልተመቸኝም ብላ ከሚመጣ ይሄ ከሚዛዛ እዚሁ የሆነ ሰዓት ተነጋግረው አብራ አብሬ ብለሽ እርግጠኛ ናችሁ ተብሎ አለበለዚያ፣ ሁሉም የራሳቸው ቪዲዮ መኖር አለበት። አይ በድምጽማ አሁን ነገር ነው። ማርያም አሁን ለምሳሌ የሆነ ሰው መስፈርቱን አገኘ ለበለሽ፣ እንደዚህ አሁን ለምሳሌ መስፈርቱ መስፈርቱ ማሟላቱ መስፈርቴ፣ ጻይም ረጅም ስራ ያለው እኔን ማስተዳደር የሚችል ምናምን፣ እንደዚህ ሃይማኖቱ እንደዚህ ምናምን ብላ ከዛ መጥቶ አዎ ያለችውን ሁሉ አሟላለው ቢል እኮ ላረጋግጣ መልኩን መጀመሪያ ልየው ልትል ትችላለች። እዛ እዛ ላይ እዛ ስትሄድ ደግሞ እሷ ያለችው ተቃራኒ የሆነው ብታገኘው ስ ቪዲዮ እኔ ቤት የዚህ ቤት ፕሮግራም በቀን በቀን በቀን በቀን እኔ እየጨመረብኝ ነው።

ይሄ እኮ ትልቅ ነገር ነው የእውነት ሶሻል ሚዲያ ላይ ተገናኝተው የሚጋቡ ሰዎች አሉ። ሀውዬ የለቀላሁኒና ባለ ሶሻል ሚዲያ ላይ ተገናኝተ ነው የተጋባ ነው ግባሽ። አሁን በመልክ ትዳር ያለው ሰው ከሆነ ምናምን ከባድ ነው የሚሆነው። ይሄ ኢዚ አሁን ቪዲዮ ምናምን ቪዲዮ የሚረሳ ነገር ነው፣ ግን አሁን ለምሳሌ ትዳር ያለው ሰው ከሆነ በጣም ከባድ ነው የሚሆነው። ቪዲዮ መስት ነው በድምጽ መሆን የለበትም ኢምፖርታንት። ቤቱ ተስማምተዋል፣ በቪዲዮ መስት ነው ምክንያቱም ባለትዳሮች መተው። ትዳራቸው ላይ ሊማግጡ ስለሚችሉ እኛ ኃላፊነቱን አንወስድም። አሁን ማድረግ ያለብን ምንድነው? የተስማማ ነው በቪዲዮ ነው። ስለዚህ የመጀመሪያ የወንድ የመጀመሪያ ትዳር ፈላጊ ገብቷል። ወንድማችን እንኳን ደህና መጣ ወደ ቻናላችን ወንድሜ። ቸሩ እንኳን ደህና መጣ ለድምቀቱ እኛ ከታች ኑን ማርያም ታፕታፕ እናደርግ ይሻላል። ተፋ ብለው ቪዲዮ ከፍተው ነው እንዲገቡ ከታች ታፕታፕ ምናምን ጊፍት ምናን እየሰጠን እናበረታታችኋለን። እሺ ቸሩ ወንድሜ እንኳን ደህና መጣክ። ቸሩ ወንድ ልጅ እኮ ትዳር ይፈራላ ይዞ ወንድሜ ቸሩ ሚውት ነህ ወንድሜ፣ እያወራህ ከሆነ ሚውት ነህ። ገኒ ቴንክ ዩ ማሪ። ወንድም አለም አይዞክ፣ እኔ አብሬ ካለውኮ ይጠፈራ ሴት ናት። ቸሩ ብሎ ሴት አለ እንዴ? ወይስ ሞን አታቆም ሰው ነው ቲክቶኩን የከፈተላት? እሺ ትዳር ፈላጊዎች ዳሪኝ የሚሉትን አስገቡልኝ ሞዴሬተሮች። እሺ እሺ፣ መስዬ ገብተው ብዙ አይቀመጡ፣ ቶሎ ብለው ቪዲዮ ይክፈቱ። እሺ መስዬ፣ እሺ። እናተ ቤተሰብ ዳሪኝ ዳሪኝ ዳሪኝ እያሉ ነው፣ ሳቧቸው ክርስትና እንመጣለን ገና አንዳንድ ነው ማተናገር የምችለው አንዳንድ ሰላም ሀቡ እንዴት ነሽ ቪዲዮ አብሪ አብሪ ማሪ አበራለሁኝ ትዕግስት ቪዲዮ አብሬ አምስት እስከምትቆጥር ቪዲዮ ካላበራሽ ትዕግስት እነቅልሻለሁ። ሰው አብረን አሪፍ ማርያም አንቺ ቆይ፣ ትዕግስትን አምስት ቁጥር ልነቅላት ነው። አንድ፣ ሁለት፣ ሦስት፣ አራት፣ አምስት። ቻው ትዕግስት ለሁለተኛ ድል እንዳሰጧት። ኦኬ ከእኔ ኦኬ መስፈርትሽን ይዘሽ መጥተሻላ። እሺ ቢትሽን አብሪ ማሪ። እሺ ስምሽ ማን ነው? ሰው ቢኝ ይቷል። ለሱ በውስጥ ተናግሪዋለሽ ስምሽን። እሺ የምትፈልጊውን የባል አይነት ንገሪኝ። እሺ አንደኛ በኢኮኖሚ ብቁ የሆነ በኢኮኖሚ ደሞ አማርኛው ጎበዝ ሶሻል ሚዲያን የሚመጥን አማርኛ ነው የምትጠቀመው። ብር ያለው አላለችም። ፕሮፌሽናል ናት። ዩ ሲ በኢኮኖሚ ብቁ የሆነ አያችሁ፣ የጋዜጣ የቴሌቪዥን የሬዲዮ ምናምን ቃላቶችን ነው የምትጠቀመው። በኢኮኖሚ በኢኮኖሚ ብቁ የሆነ እሺ፣ አንደኛ መስፈርትሽ በኢኮኖሚ ብቁ የሆነ እሺ። ሌላስ ሁለተኛ ኃላፊነት መውሰድ የሚችል ኃላፊነት የሚሰማው ኃላፊነት የሚሰማው። እሺ፣ ሶስተኛ ሶስተኛ፣ ክብር፣ እምነት፣ ፍቅር ያለው ለአንቺ ክብር ያለው፣ ክብር እና ታማኝ የሆነ ክብር ያለው። ታማኝ የሆነ ፍቅር መስጠት የሚያውቅ ማለት ነው። ፍቅር ያለው ፍቅር አሰጣጥ የሚያውቅ እሺ። ስለመልኩ ምናምን ግዴ ችግር የለብሽ። ምንም ይምሰል መልኩ፣ ጸይም። እሺ፣ መልኩ መልኩ ጸይም። እሺ ቁመቱስ? ቁመቱ ሜትር ከሰባ ከዛም በላይ ሜትር ከሰባ በላይ እሺ። እምነት ኦርቶዶክስ፣ እምነቱ ኦርቶዶክስ። እድሜ ከ29 ከ28 እስከ 32። እድሜ ከ28 እስከ 32። ኦኬ። ስለዚህ በኢኮኖሚ ብቁ የሆነ ኃላፊነት የሚሰማው የሚያከብረኝ፣ ታማኝ የሆነ ፍቅር አሰጣጥ የሚያውቅ መልኩ ፀይም ቁመቱ ሜትር ከሰባ በላይ የሆነ ሃይማኖቱ ኦርቶዶክስ የሆነ እድሜው ደግሞ ከሀያ ስምንት እስከ ሰላሳ ሁለት አንቺ ግን ይህንን ሁሉ ታሟያለን? ያው እሱ የሚጠይቀኝን። እኔ በእርግጥ እኔ በትንሹ ራሴ ላስተዋውቅ፣ ፍላጎት አላችሁ ከታች ከላይ ያላችሁ። እሺ ስሜ የሰው ልኩ ባራለውኝ እድሜ ሀያ አምስት የምኖረው ዱባይ ፣ ትውልዴ ጎጃ፣ ያው የስራ ሁኔታ ተቀጣሪ። በይ፣ ኦኬ ተቀጣሪ እና እና አንቺስ ክብረ ታከብሪዋለሽ ትታመኝለታለሽ? በሚገባ። ኦኬ ጥሩ፣ እሺ። ሶ እንግዲህ እንደሰማችሁት ነው። 25 ዓመቷ ነው፣ የምትኖረው በዱባይ ነው፣ ሲንግል ናት። እና ተዳር የምትፈልገው የትዳር አጋር ይሄን መስፈርት የምታሟላ ካለህ እኔ ብለህ መግባት ትችላለህ። መስፈርቷ በኢኮኖሚ እሷን ለማስተዳደር ብቁ የሆነ እሷም ስራ አላት። እንግዲህ ሰው ሀገር ላይ ልትሰራ ነው የመጣችው፣ ስለዚህ ስራ አላት። ነይ የኔ ይበቃናል ነይ ጊቢ እንጋባ እንውለድ የሚላት ባል ነው የምትፈልገው እንጂ እዛው እየሰራሽ ብር ላኪ የሚላት አትፈልግም። ነይ ጊቢ ብሎ የሚያስገባት የሚያገባት ነው የምትፈልገው። ስለዚህ በኢኮኖሚ ብቁ የሆነ ኃላፊነት የሚሰማው ለእሷ ክብር ያለው የሚያከብራት ታማኝ የሆነ እና ፍቅር አሰጣጥ የሚያውቅ መልኩ ጸይም ቁመቱ ሜትር ከሰባ በላይ የሆነ እምነቱ ኦርቶዶክስ የሆነ እድሜው ከ28 እስከ 32 የሆነ ከ32 ያልበለጠ ትዳር ፈላጊ ካለ፣ ይኸው ይችን የመሰለች ቆንጆ አለች። እልክ ና። ይሄን ሁሉም ያሟላ የለም። አሁን ቪዲዮ ብታጠፊም ችግር የለውም፣ ሲመጣ ታበሪያለሽ።